ጳውል አሰማችሁ፣ ቅድም ደውዬ፣ መረጃ መረጃ የምትፈልጉ መረጃ አለን፣ መረጃ የምትፈልጉ መረጃ አለን። አዎ፣ መጀመሪያ እኔ ትናንትና እህቶቻችን አዳምጫለሁ። መጥቷል፣ አራት መቶ ሺህ፣ መቶ አርባ ሺህ የተለያየ ሺ ገብተው ይሄን ብር ሰጥቻት፣ ይኸው ዓመት ሆነኝ ልውለድ ትለኛለች፣ እንደዚህ ትለኛለች፣ እንዲህ ትለኛለች፣ እንዲህ ትለኛለች። ሸኮ ተቀብያለሁ። እኔ ያልኳቸው እህቶቼ፣ መርሓባ። ዛሬ የእናንተን ሰምቻለሁ። ሳዲጋና አለጋ ደውዬ እነሱን አናግሬ ደግሞ ሚሉኝን ሰምቼ አናግራቸዋለሁ። እኔ የፈለኩት ነገሩን በውስጥ ለመጨረስ ነው። ከእነዚህ ልጆች ጋር ግሩፕ ከፍቼ እነሱን ማስገብቼ ሁለቱን ማስገብቼ እነሱ ግን ስማርት ናቸው። መጀመሪያ አዳዲስ ሰዎች አዲስ ቁጥር ያነሳሉ፣ ከዛ ብሎክ ያረጋሉ። እንሄድ ቴሌፎን ላሳያችሁ ያለችኝን ማለት ነው። ኦኬ ታብታብ አርጉ፣ ያጀማ ታብታብ። መጀመሪያ የእሷን ቴሌፎን ሳላሳያችሁ ታብታቡ 50 ሺ መግባት አለበት ነበረ ስማቸውን እጠቅሳለሁ ሳዲ እና አሊ ናቸው። በቃ ከሶስት አመት በፊት ጠልቤያቸው ነበረ እና ከጦርነቱ በፊት ነው የጠለብኳቸው። በቃ ማለት ነው ያን ጦርነቱ እንደገባ እሷን ወደ እኔ ማምጣት አትችልም እኔ መረከብ አልችልም ነበረ እና ተመካክረን ሳዲ ይቀመጥልኛ ችጋ ስላት ችግር የለውም ይቀመጥ አለችኝ። እሺ ብዬ አስቀመጥኩ እሷ ጋር ማለት ነው። ሶስት አመት ምናምን ይሞላል መስለኛል። ግን እኔ በፈለግኩበት ሰዓት ዛሬ አመት ይመስለኛል ዛዲ ቀይን አስረክብኝ ካላሳሁን መንገዱ ተከፍቷል ምናምን ስላት፣ ብሩን ጨርሽና እቃሽን ጨርስልሻሉ አስረክብሻሉ አልጅኝ። የቀረውን ብር በሙሉ አስረከብኳት ማለት ነው። አምኛ ስለ ነበር ማለት ነው። እንዴት ነው ዕቃ አሁን ግማሹን ስታስገቢ ሙሉን ብር የሚከፍልሽ? ስላት ቤተሰብሽ በቃ ግዙ ብለሽ ብትል ብትነግሪያቸው ብሩን ሳጨርሽ ይገዛሉ እንዲህ አለችኝ። በቃ ሊሆን ይችላል አልኩኝና ስለአመንኳትም ስለነበር ሙሉ ብር አስገባውላት ማለት ነው። ምንም ነገር ሳይቀር ያው ብዙ ዕቃ ነው የገዛሁት። እሷ ጋር ያለው ነገሮች ማለት ሙሉ የቤት ዕቃ ነው የገዛኋት። ያኔ ከማቆራረጥ ብዬ መንገዱም ዝግ ስለነበረ እኔ ካሽካሽ እየላኩላ ነበረ ቃውን ስገዛ የነበረው ማለት ነው። ግን አሁን ቃይን በምፈልግበት ሰዓት ሳዲ ቃይን አስረክብኝ ስላት ነገ ዛሬ ነገ ዛሬ እያለች ይኸው ዓመት አስቆጠረች ማለት ነው። በራሷ ሰዓት ማለት ነው። ግን እኔ ቃይን በምጠይቅበት ሰዓት እኔ ጋር አራት ዓመት ካስቀምጠሽ አሁን ደግሞ ቃይ አስረክብኝ እያልሽ ደግሞ ትጨቀጭቀኛለች የሚል ምላሽ ትሰጠኛለች ማለት ነው። በቤተሰብም ማስጠየቅ ያለው በውስጥ በውስጥም ለብዙ ሰዎችም እንትን ብያት አለው እንቢያለች። መጨረሻ ላይ ስልኬን ዘጋችብኝ፣ አሰረች ስልኬን ማለት ነው። እስከ በኋላ ጭምር ማለት ነው። ስልኬን አሰሩ ቤተሰብ ረመዳን ላይ ላኩኝ። ወልጄ ተኝቻለሁ አለች እና መለሰቻቸው። ሸዋል አስር አለች። ሸዋል አስሩ ማርፋ አሁን ሶስተኛ ወር ደርሷል ማለት ነው። ግን ያ ነገ ዛሬ ነገ ዛሬ ያለች ያው ብዙ ብር ነው ሷ በቃኔ። በውስጥ አስተያየት አለው ሚዲያ ላይ ከመውጣቷ በፊት እዚህም ጅዳ ያሉትም ታዋቂ የተባሉትን ሰዎች ጠይቄያቸው ነበረ። እነሱም ከሰው ጋር መጋጨት አንፈልግም የሚል ነው መልሱን የሰጡኝ ማለት ነው። በብዙ ሰው አስደውያለው። አንተ እህቴ የራሱ ስደውልላት ማለት ነው እንጂ እንዴት እንደዚህ ያደርጋሉ የምትሉት ነገር እንትናለን። ቀጥ ማልሽ እህ አንዳንዴ የምንሰማው ነገር በጣም ያናዳል። ኮሜንቴ ለሌላ ሰው እንዳይታይ ማለት ነው። እሷ ሌላ ቤት ስገባ ነበር ምንጽፍላቸውን እውነት ነው በሉ ግን በቤቷ በቲክቶክም በምንም ይሁት አርጋኛለች። እኔን ሁላችንም ማለት ነው እዚህ ጋ ያለነው ልጆች በላይ ነው የእኔ ብር ማለት ነው እሷ ጋ ያለኝ ሀቅ አራት መቶ አራት መቶ አራት መቶ አራት መቶ አምስት ሺ ብር ነው የእሷ ላይ ያለኝ ቃል ሽሽ የዛሬ አመት ነው ያዘዝኩት። ይቋ አረቢያ መግለሳ ዣች ነበር ና ሙሉ መረጃ አለኝ የዛኩበት ረሲድም ያወራነው መርሰርድም አለ። ትልክልናለሽ እሺ ሰአዳነሽ በዋትሳፕ ስደውልሽ አይሰራም። ሙባይ ነኝን ሰው እንድንናግርሽ ስልክሽን ሰጥቶኝ ነው። ቴሌግራም ይሰራል። ኦኬ እደውልልሻለሁ። አሁን በቀጥታ ስለምደውል ከጀርመን ስለሆነ ይቆጥርብኛል። ተመልከቱ።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 እና በአዲስ መንፈስ የሚል አካውንት ያላት ባለፈውም አንተ ቤት በአንድ ጉዳይ አብረን መተናል። እሷ ልጅ ናት። በውስጥ አዎ፣ በውስጥ እሷ ብዙ የሴቶች ደርሰዋት ብዙ ወቀሳ ደርሰዋት። እሷ በግል በደንብ አናገረቻቸው። ብታናገራቸውም ግን የሰጧት ምላሽ ምንም አታመጡም የሚል ምላሽ ነበር። ከዛ ወደ እኔ ጋር ደውላ አወራችኝ። ምን ይሻላል ቀጥታ ወደ ሚዲያ እንዲቀርብ ነበርና ሙቤን እንድታናግር ፈልጌ ነው ስትለኝ፣ ኦኬ፣ ሚዲያ ከመቅረባቸው በፊት ግን እኛም የበኩላችንን እንወጣ እናናግራቸውና የማይሰሙ ከሆነ እንግዲህ ግዴታችን ነው እስካሁን የተበሉት ልጆች እንዳሉት ሁሉ ሌሎችንም መታደግ አንድ ነገር ነው። ስለዚህ መጀመሪያ ግን የበኩላችንን ስራ እንስራ ብለን ሳስበው ባሏም እንዳለ ሳቅ። እኔ ከወንድ ጋር ከማወራ ብዬ ኸላስ ብዬ ሀበሻዊ ኡስታዝ ጋር ደወልኩለት። ኡስታዝ፣ እንዲህ እንዲህ አይነት ኬዝ ተፈጥሯል። ስለዚህ ከእሱ ጋር ቀጥታ ብታወራና ያለውን ነገር ብትነጋገሩ በሰላማዊ መንገድ ቢፈታ ጥሩ ነው። አይ እምቢ ካሉ ግን ወንድም ሙቤን አናግረን ያለውን ነገር እንትን እንላለን አልኩት። ኡስታዝ ጋር ደወልኩለት። ያው ሪሲቶች ጠቅላላ ወደ ስድስት ሰባት ሪሲቶችን ለኡስታዝ አታች አድርጌ ላኩለት። ኡስታዝም ደወለለት፣ አናገራቸው። እነሱ ግን ምንም መልካም ምላሽ አልሰጡም። ምንም አታመጡም የሚል ምላሽ ነው የሰጡት። ስለዚህ ያው ግድ ይመስለኛል። ሀበሻዊም ከአንተ ጋር አውርታችሁበታል። ይሄ ነው ያለው ነገር እና እዛም ተሂዶበታል ይኸውልሽ ማፍራህ እኔም፣ ዛሬ መቼም ትናንትና መጥተው እህቶቻችን አንቺ አልነበርሽ መሰለኝ፣ ሸኩ አቀረቡ፣ ይህን ያህል ብር ተበልትናል። እኔ አዳመጥኩ። መጀመሪያ ታውቂኛለሽ፣ ሰውን አዳምጥና ከዛ ባለ ጉዳዩን በውስጥ አናገራለሁ። ከዛ ዛሬ ሰአዳጋ ደወልኩላት ማለት ነው። በቀጥታ መጀመሪያ ደወልኩኝ። ምን ይላል? በኢሞ ስደውል ይሄ ግለሰብ ቀጥታ በኢሞ መደወል አይቻልም ከሚያውቀው ሰው ጋር ብቻ ነው ምናምን፣ ዘግተዋለች ማለት ኦኬ፣ አልኩና በዋትሳፕ ሞክርኩኝ። ዋትሳፕ አይሰራም። ያለኝ አማራጭ በቀጥታ ልደውል አልኩኝ። ለመሰለሽ እኔ ጋር ብዙ ብር ሊቆጥር ይችላል በቀጥታ በደውልም፣ ግን እዚህ ጋ የብዙ ሰዎች ገንዘብ ሊመለስ ስለሚችል እኔ የተወሰነ ዶላር ብከስር ይሻላል ብዬ በቀጥታ ደወልኩላት። ስደውልላት ግን ካሜራይንም አዘጋጅቼ ነበር። ያው አንደኛው ይሄኛው እየቀዳ ነበረ አይፎኑ፣ በዚኛው ደግሞ እየደወልኩላት ነበር እና